በተቸገርክ ጊዜ የረዱህን አትርሳቸው። ይህ አትሌት መቶ አጠር ያለ በመሆኑ የመወዳደሪያ ቀለበቶችን መያዝ አልቻለም ነበር። በዚህ ጊዜ ዳኛው ውድድሩን መጀመር እንዳለበት፣ ካልሆነ ግን ከውድድሩ እንደሚባረር አጥብቆ ተናገረው። እዚህ ውድድር ላይ ለመሳተፍ ለብዙ ዓመታት ሲለፋና ሲደክም የቆየው ይህ አትሌት በውድድሩ ቀን ግን ያልጠበቀው ነገር እንቅፋት ሆነበት። በተደጋጋሚ ዘሎ ቀለበቶቹን በእጁ ለመያዝ ሞከረ፣ ነገር ግን አልቻለም። ከዚህ ውድድር ላይ ዲስኳሊፋይ ከተደረገ የእናት ሀገሩን ክብር የሚያሳ የሚያሳጣና በዙሪያው ያሉ ደጋፊዎችን አንገት የሚያስደፋ ይሆናል። መላው ደጋፊዎች ለሱ እየጸለዩ ነው። በዚህ ጊዜ አንድ ያለው ምርጫ ሌላ ተወዳዳሪ የሆነውን ዚኒት የተባለውን አትሌት እንዲያግዘው መጠየቅ ነበር። እሱም አላመንታም፣ ከተቀመጠበት በመነሳት ይህንን አትሌት ቀለበቶቹን እንዲይዝ ረዳው። አጭሩ አትሌት ውስጡ ተነካ። ምክንያቱም እርዳታውን ያደረገለት የወርቅ ሜዳሊያ ለመውሰድ የሚፎካከረው ተቀናቃኙ አትሌት ስለነበር ነው። ይህ ነው ስፖርታዊ ጨዋነት። ይሄ ነው የአትሌቲክስ ባህሪ። ከወርቁ ይልቅ ሰብአዊነት ሰንበትን መርጦ አትሌቱን አገዘው። አጭሩ አትሌትም አሸንፎ የወርቅ ሜዳሊያውን ከክብር ጋር ለሀገሯ አገኘ ለሀገሩ አስገኘ።